የወር አበባ የሴቶች የሥነ ተዋልዶ ጤና ተፈጥሯዊ እና አስፈላጊ አካል ነው። ይሁን እንጂ ከሰው ወደ ሰው በጣም ሊለያይ ይችላል እና የተለያዩ የወር አበባ አይነቶችን መረዳቱ ሴቶች ጤንነታቸውን በብቃት እንዲቆጣጠሩ ይረዳቸዋል። በዚህ ብሎግ የተለያዩ የወር አበባ አይነቶችን፣ ትርጉማቸው እና አጠቃላይ ጤናን እንዴት ሊነኩ እንደሚችሉ እንመረምራለን። እንዲሁም ከወር አበባ ጋር ለተያያዙ ጉዳዮች በአህጉራዊ ሆስፒታሎች የሚገኙ የሕክምና አማራጮችን እነጋገራለን። የወር አበባ ምን ማለት ነው? የወር አበባ ወር አበባ በተለምዶ የወር አበባ ፔርደር በመባል የሚታወቀው የማህፀን ሽፋኑን የሚያፈስበት ወርሃዊ ሂደት ነው። በዚህም ምክንያት ከሴት ብልት ውስጥ ደም መፍሰስ። ይህ ዑደት የሴቷ የመራቢያ ሥርዓት መደበኛ አካል ሲሆን በተለምዶ ከ21 እስከ 35 ቀናት የሚቆይ ሲሆን ከ2 እስከ 7 ቀናት የሚቆይ ደም መፍሰስ። የወር አበባ አይነቶች የወር አበባ አይነቶችን መረዳት አንድ ነገር ያልተለመደ እና የህክምና ክትትል የሚያስፈልገው መሆኑን ለመለየት ይረዳል። ዋናዎቹ የወር አበባ አይነቶች እነኚሁን። መደበኛ የወር አበባ ባህሪያት፤ መደበኛ የወር አበባ ማለት አንዲት ሴት በየወሩ ሊተነበይ የሚችል እና የማይለዋወጥ ዑደት ሲያጋጥማት ነው። ወቅቶች በአብዛኛው በየ 28 ቀናት ይከሰታሉ፣ ነገር ግን ከ21 እስከ 35 ቀናት ውስጥ እንደ መደበኛ ይቆጠራል። ብዙውን ጊዜ የደም መፍሰስ ከሶስት እስከ ሰባት ቀናት ይቆያል። የወር አበባ የሴቶች የሥነ ተዋልዶ ጤና ተፈጥሯዊ እና አስፈላጊ አካል ነው። ይሁን እንጂ ከሰው ወደ ሰው በጣም ሊለያይ ይችላል እና የተለያዩ የወር አበባ አይነቶችን መረዳቱ ሴቶች ጤንነታቸውን በብቃት እንዲቆጣጠሩ ይረዳቸዋል። በዚህ ብሎግ የተለያዩ የወር አበባ አይነቶችን፣ ትርጉማቸው እና አጠቃላይ ጤናን እንዴት ሊነኩ እንደሚችሉ እንመረምራለን። እንዲሁም ከወር አበባ ጋር ለተያያዙ ጉዳዮች በአህጉራዊ ሆስፒታሎች የሚገኙ የሕክምና አማራጮችን እነጋገራለን የወር አበባ ምን ማለት ነው? የወር አበባ ወር አበባ በተለምዶ የወር አበባ ፔርደር በመባል የሚታወቀው የማኅፀን ሽፋኑን የሚያፈስበት ወርሃዊ ሂደት ነው። በዚህም ምክንያት ከሴት ብልት ውስጥ ደም መፍሰስ ይህ ዑደት የሴቷ የመራቢያ ሥርዓት መደበኛ አካል ሲሆን በተለምዶ ከ21 እስከ 35 ቀናት የሚቆይ ሲሆን ከ2 እስከ 7 ቀናት የሚቆይ ደም መፍሰስ። የወር አበባ ዐይነቶች። የወር አበባ ዐይነቶችን መረዳት አንድ ነገር ያልተለመደ እና የሕክምና ክትትል የሚያስፈልገው መሆኑን ለመለየት ይረዳል። ዋናዎቹ የወር አበባ ዐይነቶች እነኚሁን። መደበኛ የወር አበባ መደምደሚያ የተለያዩ የወር አበባ አይነቶችን መረዳት የሥነ ተዋልዶ ጤናውን በተሻለ ሁኔታ እንዲቆጣጠሩ እና የሆነ ነገር ሲጎድል ለመለየት ይረዳውታል። መደበኛ የወር አበባ ውደቶች የጥሩ ጤንነት ምልክት ናቸው፣ ነገር ግን በውደቶ ላይ የሚደረጉ መዛባቶች ወይም ለውጦች ተጨማሪ ግምገማ ሊያደርጉ ይችላሉ። አህጉራዊ ሆስፒታሎች የተለያዩ የወር አበባ ችግሮችን ለመፍታት የተለያዩ የመረሪያና ይሰጣሉ። ይህም ሴቶች ለየት ያሉ ፍላጎቶቻቸው የሚቻለውን ያህል እንክብካቤ እንዲያገኙ ነው። ሴቶች በተለምዶ የወር አበባ ውደት ያጋጥማቸዋል ከ11 12 ዓመት ዕድሜ እስከ 50 አካባቢ። በእነዚህ 40 ዓመታት ውስጥ ከመደበኛ ውደት ውጪ አልፎ አልፎ ያልተለመደ ደም መፍሰስ የተለመደ ነው። ይህ ከቀጠለ የማህፀን ሐኪም ማማከር አስፈላጊ ነው። ያልተለመደ የደም መፍሰስ ረዘም ላለ ጊዜ ከደም መርጋት ጋር ከባድ ደም መፍሰስ፣ መደበኛ ያልሆኑ ቅጦች ወይም ተያያዥ ህመም ሊያካትት ይችላል። መደበኛ የወር አበባ ውደት ምን ማለት ነው? የተለመደው የወር አበባ ውደት በየ28 35 ቀናት ይከሰታል፣ ከ7 8 ቀናት ይቆያል እና ብዙውን ጊዜ ያለ ደም መርጋት ህመም የለውም። በዚህ ውደት ውስጥ ሆርሞኖች ኢስትሮጂን እና ፕሮጀስትሮን የማህፀን ሽፋንን ኤንዶሜትሪየም እንዲያድግ ያበረታታሉ። ይህም እንደ የወር አበባ ደም መፍሰስ ይወገዳል። ውደቱ የሚጀምረው በአንድ የወር አበባ የመጀመሪያ ቀን ቀን አንድ እና በሚቀጥለው የወር አበባ የመጀመሪያ ቀን ላይ ነው። አማካይ ውደት 28 ቀናት ያህል ይቆያል፣ ነገር ግን ሊለያ ይችላል። ከ35 ቀናት በላይ ወይም ከ21 ቀናት ያነሰ ውደቶች እንደ ያልተለመዱ ይቆጠራሉ። ያልተለመደ የማህፀን ደም መፍሰስ ይችላል። የወር አበባችሁን መደበኛ ለማድረግ 15 መፍትሄዎች የወር አበባ ውደት ከወር አበባ የመጀመሪያ ቀን ጀምሮ እስከ ቀጣዩ የመጀመሪያ ቀን ድረስ ይቆጠራል። አማካይ የወር አበባ ውደት በየ28 ቀናት ነው። ነገር ግን ከሰው ወደ ሰውና ከወር ወደ ወር ሊለያይ ይችላል። በወር አበባ መካከል ያለው ጊዜ እየተቀየረ ከቀጠለ እና የወር አበባችሁ ቀደም ብሎ ወይም በኋላ ከመጣ የወር አበባችሁ መደበኛ ያልሆነ ነው ተብሎ ይታሰባል። ሕክምናው መደበኛ ያልሆነ የወር አበባ መንስኤው ምን እንደሆነ በማወቅ ላይ ይመሰረታል። ነገር ግን ውደታችሁን ወደ ትክክለኛው መንገድ ለመመለስ በቤት ውስጥ ልምችም መፍትሄዎች አሉ። መደበኛ ያልሆነ የወር አበባ መንስኤ ምንድን ነው? የወር አበባ መዛባት ሊያጋጥማችሁ የሚችሉባቸው የተለያዩ ምክንያቶች አሉ። ከመጠን በላይ ከባድ፣ መደበኛ ያልሆነ ወይም ረዘም ያለ የወር አበባ መከሰት ማይኖር ሄዲያ ይባላል። የተለመዱት ምልክቶች ከሰባት ቀናት በላይ የሚቆይ የወር አበባ ወይም በጣም ከባድ የሆነ የደም መፍሰስ ያካትታሉ የማይኖር ሄዲያ የወር አበባ መዛባት መንስኤዎች የሚባሉ